ሰላምቱላይ በረካቱ ድና የተከበራችሁ የቲቪ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ኔ ጋር ሁሉ ሰላም አልሐምዱሊላ። ዛሬ ደግሞ በጎልደን ትራስ ጨርቅ መጥቼላችኋለሁ። እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር እያረጋችሁ ለቻናል አዲስ ሲሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሆኖላችኋለሁ። እንግዲህ ይሄ በሙሉ ጎልደን የተሰራ በጣም የሚያምር ነው። የሁለት ሰው ትዕዛዝ ነው፣ ጓደኛሞች ነው። ወደ ጅማ የሚላክ ነው ማለት ነው። እንግዲህ እናንተም ለረመዳን የምትፈልጉ እዘዙ ላችኋል እንሻላ አላ በሰላም ያደርሰንና፣ ይሄ በጣም ያምራል። እንግዲህ አዲሱ ጨርቅ ነው ጎልደን ከለር ነው በሙሉ የተሰራላት ነው። የሁለት ጓደኛሞች ነው። ሰላሳ ፍሬ የትራስ ጨርቅና አስራ ስድስት ቤቢ አራት ሶፍራ አለው። እንዲሁም ደግሞ መጋረጃ አለው ማለት ነው። ወደዚህ ስንመጣ ሜትር ተኩል ሜትር ሜትር ተኩል ሜትር ተኩል መጋረጃ አለው የመስኮት ማለት ነው። ገበሬ የለው መጋረጃው በራሱ ከራሱ ላይ ተቆርጦ የተሰራ መጋረጃ ነው። መጋረጃ ብዙ አይነት አለ ብያችኋለሁ። እንግዲህ ይህ ሜትር ተኩል ነው። ይታያችኋል፣ አልተሰቀለም። እንግዲህ አሁንም ዛሬም እቤቴ ነው ቪዲዮ የምሰራው። መብራት አልተለቀቀልንም ማለት ነው። እንደነገርኳችሁ ይታያችኋል። እንግዲህ ሲሰቀል በጣም ነው የሚያምረው። እንግዲህ ያው አሁን ስላልተሰቀለ ነው። ይሄ እዚህ ጋር ቁመቱ ሁለት ሜትር ከሰማንያ ነው። ይሄ ስፋቱ ወጡ ደግሞ እንደዚህ ሜትር ተኩል ነው ማለት ነው። እንደ ራሳችሁ ምርጫ ሳይዝም እንደ በራሳችሁ ማለት ነው ይሰራላችኋለሁ። ይህ እንግዲህ ሜትር ተኩል ስሪሊንግ ላይ ነው። ሁለት ሜትርም የሚያደርጉ አሉ። ሁሉም እንደ ምርጫው ነውና፣ ገበር የለው በሸራ የተሰራ ነው። ደግሞ ገበር ቢኖረው አሁን ከላይ ማድረቅ ያድርጋል፣ ከስር ደግሞ በርፊሌት ነበር የሚሰራው። ገበር ስለሌለ ያው በሸራ ነው የተሰራው። አልተሸበሸበውም ማለት ነው። እላችኋለሁ እንግዲህ ውድ ደንበኞቼ ደንበኛ አይናት ማለት ነው የባለዚህ ደንበኛ ናት። ብዙ ጓደኞቿም አዘውኛል ከዚህ በፊት እሷም እንግዲህ ሁለተኛ ዙር እያዘዘች ነው ከጓደኛዋ ጋር ማለት ነው። ወደዚህ ስንመጣ ደግሞ ይሄ የመጅልስ ጨርቅ ነው፣ ወደ ሰንበቴ የሚላክ ነው። እችም ከስተማሪ ናት። ከዚህ በፊት አልጋ ልብስ አሰርታኛለች። ቀይ ቡኒ የትራስ ጨርቅ ነው እንግዲህ በቀይ ቡኒ ዘርፍ የተሰራ በጣም ያምራል። እንግዲህ ወደ ደንበኞቼ ለንግድ የምትፈልጉ እንዲሁም ለቤተሰብ ሀድያ ለሰርክ መጪውም ረመዳን ነው። አላህ በሰላም ያድርሰንና ለረመዳን የምትፈልጉ ከወዲሁ እዘዙ ላችኋለሁ ሆኝ እንግዲህ ወረፋ እየያዛችሁ እዚህ ውስጥ እንደምታዩት ይህ አሁን አንዳንድ የመጅልስ ጨርቅ በስፖንጅ አይሰሩም። አብዛኛው ዋጋ ይቀንሳሉ። በስፖንጅ አይሰሩም። ዝም ብለው የመጅልሱን ጨርቅ ተጠቅመው ዘርፍ አድርገው አሁን ቀንሰው ሊሰሩ ይችላሉ። እስከ ሶስት ከሀምሳ ድረስ ይሄ ግን ውስጥ ላይ ስፖንጅ አለው። በአንደኛ ስፖንጅ ነው። ላይለን ተመትቶበታል፣ ይታያቸዋል። እንዲሁም ዲዛይን ወጥቶበታል፣ ዘርፍ አለው። ኪሱ በአንደኛው ነው። ዩኒፎርም ካወቃችሁት እንግዲህ ዩኒፎርም እንግዲህ የሚስት ሰው የለም ሁሉ ነገር በአንደኛው ነው እላችኋለሁኝ። ይሄ ወደ ሰንበቴ የሚላክ ነው ማለት ነው። ሰንበቴን ካወቃችሁ ወሎ ማለት ነው። ወደዚህ ስንመጣ ደግሞ ይሄ አዲስ የገባ ነው። ይሄ ገና ስምንት ቀኑ ነው። ይሄ ትራስ ጨርቅ ከመጣ ብዙ አይነት ከለሮች አሉት። ሲሊቨር በነጭ የተሰራ ነው። ዙሪያውን ከሽከሽ አለው። እንዲሁም ሶስት ተለጣፊ ዳንቴሎች ፍላወር አለው ማለት ነው። የዚህ ትዕዛዝ ደግሞ መጋረጃ አለው፣ ፊራስ ጨርቅ አለው። መጋረጃ ስስበስስ አለው፣ እንዲሁም የፊራሽ ጨርቅ አለው ማለት ነው። እንግዲህ ውድ የዩቱብ ቤተሰቦች ማየት ብቻ አይደለም፣ ቪዲዮውን ላይክ አድርጉ፣ ሼር አድርጉ፣ ቻናሉን አሳድጉ እላችኋለሁ። የእሱ መጋረጃ ደግሞ ይሄ ነው ማለት ነው። እንደምታዩት የዚህ ሲሊ በሩ ማይክ እየወደቀ ረብሽ። የሲሊ በሩ መጋረጃ ይሄ ነው ማለት ነው። ኢትራስት ጨርቁ ይሄ። ስስበስስ መጋረጃ ነው እንደምታዩት። እንግዲህ ስስበስስ መጋረጃ በጣም ያምራል። ይሄ ገበርም አለው። ይሄ ዋናው ነው። ያው አልተሰቀለም። በቤት ስለምሰራ አንዳንድ ነው ማሳያችሁ እላችኋለሁኝ። እንግዲህ ውድ ደንበኞቼ ይሄ ቤቢ ያላት እዚህ ጋር ይሄ የመጅልሱ የፊራስ ጨርቅ ነው። ወደዚህ ስንመጣ ቁመቱ ሁለት ሜትር ከአምስት፣ ስፋቱ ደግሞ ሜትር ከአስር ነው። መሀል ላይ ማሳሪያ ያለው ዳርና ዳር ላስቲክ አለው። በኪስም ማሰራት የምትፈልጉ ማሰራት ትችላላችሁ። እንደናንተ፣ እንደምርጫችሁ ያዋጋ ይጨምራል። በኪስ ከስር ገበር ማሰራት የምትፈልጉ ማሰራት ትችላላችሁ። እላችኋለሁ እንግዲህ ውዴት ይበስት ቤተሰቦቼ ይሄ ደግሞ ቀደም ያሳየኋችሁ የሲሊቨሩ ትራስ ጨርቅ የፊራስ ጨርቅ ነው። እንደምታዩት ሳይዞ አንድ ነው ከዚህ ከመጅልስ ጨርቁ ጋር ሳይዞ አንድ ነው። እላችኋለሁ እንግዲህ ውድ ደንበኞቼ፣ ማንኛውንም ቴሌግራም ቻናል ውስጥ ግብታችሁ የምታዩት በሙሉ የማቀርብ ነው። ሆነው ሙሉ የወይባ ቃጭስ፣ እንዲሁም አረቢያን መጅልስ ሺቲዎች፣ ለእናቶች የምትፈልጉ ቢጃማ ማለት ነው። ጉፍታዎች አሉ። የፈርኒቸር እቃዎችን ከፈለጋችሁ አቀርብላችኋለሁ። እንግዲህ ውድ ደንበኞቼ በኦንላይን ማዘዝ የምትፈልጉ ኢሞ፣ ቴሌግራም፣ ዋትሳፕ ትጠቀማለሁኝ። እንዲሁም ደግሞ በአካል መታችሁ ማሰራት የምትፈልጉ እኔ እንግዲህ አድራሻዬ ኢትዮጵያ ውስጥ ወሎ፣ ኬሚሴ፣ አርታ ገበያ ማዕከል አርባ አንድ ቁጥር እገኛለሁ። መታችሁ ማዘዝ ትችላላችሁ። በኦንላይንም ከፈለጋችሁ እንግዲህ የመዳም ቅመሞች ማዘዝ ትችላላችሁ። ኢትዮጵያ ውስጥ የትም ሀገር ልክላችኋለሁ ማለት ነው። እንግዲህ አብዛኛው ከስተመሮቼ ናቸው የሚያዙኝ ታማኝነት እንግዲህ መርጠው ማለት ነው ኢንሻአላህ ሁሉም እጁ ሲገባ ሁሉም ዱአ የሚያደርግልኝ ነው የሚያመሰግነኝ ነው አልহামዱሊላህ ረብልአለሚን ዓለሚን ስራ ላይ እንግዲህ አምስት አመት ጨርሼ ስድስተኛ ይጃለሁኝ እስካሁን ምንም ነገር እንከን አላገኙብኝ ደንበኞቼ በጣም ነው የሚወዱኝ በጣም ነው የሚያመሰግኑኝ ማለት ነው ይሄ የጎልደኑ የረከቡ ስፍራ ነው እንደምታዩት ቁመቱ 75 ሲሆን እንደዚህ ስፋቱ ደግሞ አንድ ሜትር ነው የምግቡ ደግሞ ሁለት ሜትር በአንድ ሜትር ነው ቁመቱ ሁለት ሜትር ነው ስፋቱ አንድ ሜትር ነው ማለት ነው። እንግዲህ ወደ ደንበኞች ድጋፍ ማሰራት የምትፈልጉ አረቢያ ሙሉ አረቢያ፣ መጅልስ ማንኛውንም እናንተ ይሄን እንፈልጋለን የምትሉትን ኮሜንት ስራ አስቀምጡልኝ። እዚህ ውስጥ እንግዲህ ያልዘረዘርኳቸው ካሉ እናንተ ኮሜንት ላይ አስቀምጡልኝ። እንግዲህ አብዛኛዎቻችሁ ዋጋ የምትጠይቋላችሁ ያው ዋጋ ስለሚለያይ ነው። እንደዚህ ሲሆን አራት ካምሳ ነው። እንደዚህ ዙሪያ ከሽከሽ ሳይኖረው በሶስት ተለጣፊ ሲሆን እንደዚህ ሲሆን ደግሞ አምስት መቶ ነው። መጨረሻ እስከ አራት ከሃምሳ እሸጣለሁኝ ማለት ነው። የበለጠ መረጃ ለማወቅ እንግዲህ በውስጥ አናግሩኝ። ቤቢ ትራስ ጨርቅ ሁለት ከሃምሳ ነው። የፊራስ ጨርቅ ሺህ ሁለት መቶ ብር ነው። የረከቡት ሱፍራ ሺህ አምስት ነው። የምግብ ሱፍራ ደግሞ ሁለት ሺህ አምስት መቶ ብር ነው ማለት ነው። ወደ ደንበኞች የአምናውን የሁለት ዓመት ቪዲዮ እያመጣችሁ ይሄ እንደዚህ አይደለ እንዴ እንደዚህ የምትሉኝ አላችሁ። አሁን አንዳንድ በውስጥ ያው አዳዲስ ቪዲዮ ተከታተሉ። ሼር አድርጉ ሰብስክራይብ አድርጉ። አዳዲስ ቪዲዮ እንዲደርሳችሁ በየጊዜው ማለት ነው። ዋጋው ስለሚጨምር ያው በዋጋ በየጊዜው ይጨምራል። አሁን ላይ የማይጨምር ነገር የለም እላችኋለሁ። እንግዲህ ውድ ደንበኞቼ ለዛሬ ያስኩት ቪዲዮ እንግዲህ ይህን ይመስላል። ስለተከታተላችሁ በጣም አመሰግናለሁ። አሰላሙ አሌይኩም ወራህመቱላህ በረካቱ